ለብዙ ወላጆች የተለያዩ ጥያቄዎች ከሚያስነሱ ርዕሶች አንዱ ስለ ተጨማሪ ምግብ ነው። ተጨማሪ ምግብ መቼ ልጀምር? በምን ልጀምር? ምን ያህል ነው መጠንስ መጀመር ያለብኝ? ከዛ በተጨማሪ ደግሞ ከተጨማሪ ምግብ ጋር መሰጠት ያለባቸው ነገሮች አሉ ወይ? ተጨማሪ ምግብ ላይ ስኳር፣ ጨው መጨመር ይቻላል ወይ? ከዛ በተጨማሪ ልጄ ምግብ አለምዳለኝ እንዳለኝ? ወይንም ደግሞ ይህንን አይነት ምግብ እኮ አይወድም። አንዱን እሺ ይለኛል ሌላውን ግን እሺ አይለኝም። ምጥንስ እንዴት ነው መስጠት ያለብኝ? ምጥን ለልጆች እንደ ተጨማሪ ምግብ ጠቃሚ ነው ወይ የሚሉ የተለያዩ ጥያቄዎችን በዚህ ቪዲዮ የምንመልስ ይሆናል። ዶክተር ናትናኤል ነኝ የህፃናት ስፔሻሊስት ሐኪም። ይህም ቪዲዮ እስከ መጨረሻው በመከታተል ስለ ተጨማሪ ምግቦች ሙሉ መረጃ ያገኙ። የመጀመሪያው ጥያቄ ተጨማሪ ምግብ መቼ ነው መጀመሪያ ያለብኝ? ከስድስት ወር በፊትስ መጀመር ይቻላል ወይ? ወይንም ደግሞ ስድስት ወር መሆን አለበት ወይ የሚለው ነው። አንዳንድ የአውሮፓና የአሜሪካ የህፃናት ድርጅቶች አልፎ አልፎ ከአራት እስከ ስድስት ወር መጀመር ይቻላል ቢሉም የዓለም የጤና ድርጅት ግን ስድስት ወርን ተመራጭ ያደርጋል። ለዚህም ብዙ ምክንያቶች አሉ። የመጀመሪያው ምክንያት ከስድስት ወር በኋላ የእናት ጡት ወተት ህፃናት የሚያስፈልጋቸውን ካሎሪ፣ ፕሮቲን፣ ሚኔራል፣ አይረን፣ ዚንክ የምንላቸውን ነገሮች በተገቢው መጠን የእናት ጡት ማሟላት ስለማይችል ነው። ከዛ በተጨማሪ ደግሞ የልጆች የእድገት ደረጃ ነው። ልጆች ስድስት ወር ሲሞላቸው አንደኛ ጀርባቸውን ቀጥ አድርገው መቀመጥ ይችላሉ። ከዛ በተጨማሪ አንዳንድ ሪፍሌክሶች አሉ። ለምሳሌ ከስድስት ወር በታች ወይንም ጨቅላ ህጻናት ላይ አይታችሁ ከሆነ ምግብ መላሳቸው ላይ ብታደረጉ ወደ ውጭ የመግፋት ባህሪ አላቸው። ይህ ባህሪ አምስት ስድስት ወር እየሆናቸው ሲሄድ የሚጠፋ ስለሆነ እሱም አንድ ምክንያት ነው። ከዛ በተጨማሪ የልጆች አንጀት የሚዳብርበት ጊዜ ከመሆኑ በላይ ለተለያዩ ምግቦች አንጀታቸውን በዚህ ዕድሜ ማጋለጥ ለወደፊት አለርጂ አለመላመድ እንደዚህ አይነት ነገሮች እንዳይፈጠሩም ይረዳል። ከዛ በተጨማሪ ልጆች ስድስት ወር ሲሆናቸው አፋቸውን በመክፈት ምግብ እንፈልጋለን አይነት ምልክቶችን የሚያሳዩ ሲሆን በቃንም ለማለት ከምግቡ መራቅ ወይም ደግሞ አንገታቸው ወደ አንድ አቅጣጫ በማዞር የበቃኝ ምልክትም ማሳየት የሚችሉበት የዕድሜ ደረጃቸው። እነዚህ እነዚህ ምክንያቶች ስድስት ወርን ተመራጭ ያደረጉታል። ከዚህ ጋር በተያያዘ ግን ከስድስት ወር በፊት ተጨማሪ ምግብ ቢጀመር ምንድን ነው ጉዳቱ ካላችሁ አንደኛ የማያስፈልግ ኤነርጂ መጠን ለህፃናት በመስጠት አንዳንድ አላስፈላጊ የሆኑ እንደ ኦቤሲቲ፣ ዲያቤትስ ወይም የስኳር በሽታ ለምንላቸው ህመሞች ተጋላጭ ያደርጋቸዋል። ከዛ በተጨማሪ የአንጀት ክፍላቸው በደንብ ያልዳበረ ከመሆኑ ጋር ተያይዞ ለኢንፌክሽን ሊያጋልጣቸው ይችላል። ከዛ በተጨማሪ የመዋጥ የማኘክ ደረጃቸው ከስድስት ወር በፊት ያሉ ህፃናት በደንብ ያልዳበረ ስለሆነ ትንታን ሊፈጥርባቸውም ይችላል። ይህንንና የመሳሰሉ ተጓዳኝ ችግሮች ስለሚኖሩ ብዙ ጊዜ ከስድስት ወር በፊት አይጀመርም። ነገር ግን ከዚህ ጋር ተያይዞ አንዳንዴ አለርጂ የሚያመጡ ምግቦችን ከአራት እስከ ስድስት ወር መጀመር ይቻላል የሚሉ ሪኮመንዴሽኖች አሉ። እነዚህ ምግቦች ለምሳሌ እንደ እንቁላል፣ ለውዝ፣ የተለያዩ የአሳ ዝርያዎች ከዛ በተጨማሪ እንደ ሰሊጥ አይነት አለርጂ የሚያመጡ ምግቦችን ቀድሞ ማስጀመር ይቻላል የሚሉ የአሜሪካ የህፃናት አሶሲሽን የምንለው እንደዚህ አይነት ሪኮመንዴሽኖች አሉት። እነዚህን እንዴት ነው የምናውቀው ካላችሁ፣ ብዙ ጊዜ በቤተሰብ የምግብ አለርጂ ያለባቸው ልጆች ለአለርጂ ሊጋለጡ ስለሚችሉ ቀድሞ ማስጀመር ቀድሞ ማስጀመር ሲባል ግን ከሌሎች ምግቦች ጋር እየቀላቀሉ ወይንም ደግሞ በጣም ትንሽ በሆነ መንገድ ነው እንጂ ሙሉ ለሙሉ ማስጀመር ማለት እንዳልሆነ ማወቅ ያስፈልጋል። ተጨማሪ ምግብ ከስድስት ወር በኋላ ቆይቶ ቢጀመርስ ካላችሁ ደግሞ አንደኛውና መሰረታዊ ከስድስት ወር በኋላ ቆይቶ ከተጀመረ ህጻናት በትክክል ማግኘት ያለባቸውን የኒውትረንት ኢነርጂ፣ የካሎሪ፣ የፕሮቲን መጠን ትንሽ ስለሚሆን እድገታቸውን እንዲዘገይ ያደርገዋል። ከዛ በተጨማሪ ማለማመድ ስለሚያስፈልግ ካልተለማመዱ ከስድስት ወር በኋላ በጣም ከቆየ ለአለርጂ የመጋለጥ እድላቸውም በዛው ልክ በጣም ሰፊ ይሆናል። አንዳንድ ጊዜ ማቆየቱ ከዚሁ ጋር ተያይዞ የስኳር ህመም ፎርሙላ የሚወስዱ ልጆች ከሆኑ ደግሞ ያለተጨማሪ ምግብ ፎርሙላውን ብቻ የሚወስዱ ከሆነ ኦቤሲቲ ወይንም ደግሞ ከአቅም በላይ የሆነ የኪሎ መጨመርን ሊያመጣባቸው ይችላል ማለት ነው። ስለዚህ ማዘግየትም የራሱ የሆኑ የጎንዮሽ ጉዳቶች ይኖሩታል። መቼ ልጀምር የሚለውን ይህን ያልካየን፣ በምን ልጀምር የሚለው ደግሞ ሁለተኛው ነጥባችን ይሆናል። ምንድ ነው ህፃናትን ማስጀመር ያለብን? ይህ እንደየባህሉ እንደየቦታው እንደየሀገሩ የሚለያይ ቢሆንም ብዙ ጊዜ ግን በመሰረታዊነት የምንጠቀማቸው ፕሪንሲፕል ወይም መርሆዎች አሉ። ተጨማሪ ምግብ ስናስጀምር በመሰረታዊነት በሁለት ነገሮች ማስጀመር ይመከራል ይኸውም የመጀመሪያዎቹ የተፈጩ የጥራጥሬ ዝርያዎችን መጠቀም የሚቻል ሲሆን እነዚህም እንደ አጃ፣ የተፈጨ ሩዝ ሊሆን ይችላል። በቆሎ፣ አተር፣ ባቄላ፣ ምጥንን ለመስራት የምንጠቀማቸው የተለያዩ የእህል ዝርያዎች አለ። ከነዛ ውስጥ አንዱን በመጠቀም ከወተት ጋር ወይም ደግሞ ከውሃ ጋር በማቀላቀል መጀመር የሚቻል ሲሆን ሌላኛው ደግሞ ሁለተኛው ፒውሪድ ፉድስ የምንለው ነው። ፒውሪድ ፉድስ ማለት በጣም የላሙ ወይም የተፈጩ ምግቦችን ማስጀመር ማለት ነው። እነዚህ ምግቦች ከተለያዩ ነገር የሚሰሩ ሊሆኑ ይችላሉ። ከእንቁላል ሊሆን ይችላል። እንደ አሜሪካን አካዳሚው ፔዲያትሪክስ ስጋንም ስድስት ወር ላይ አንዳንዴ እስከ ሰባት ወር ማዘግየት ቢመከርም እነሱ ግን ስድስት ወር ላይ በጣም የላመ ስጋ ማስጀመርም እንደሚቻል ይገልጻሉ። ከዛ በተጨማሪ የላሙ የአትክልትና የፍራፍሬ ዝርያዎችን በመጠቀም ተጨማሪ ምግብን ማስጀመር ይቻላል። ነገር ግን ስድስት ወር ላይ በደንብ መላማቸውን ወይም በደንብ የተፈጩ መሆናቸውን ማረጋገጥ ያስፈልጋል። እዚህ ላይ ግን በጣም መሰረታዊ ነገር ምንድነው፣ ዋን ፉድ አቴ ታይም የሚለውን ፕሪንሲፕል መጠቀም ያስፈልጋል። ይህ ምን ማለት ነው? አንድ ምግብ ቀድሞ ማስጀመር። እዚህ ላይ ስለ ምጥን መጥቀስ ተገቢ ይሆናል። ምክንያቱም እንደምታውቁት ምጥን የብዙ አይነት ዝርያዎች አንድ ላይ ተቀላቅሎ ነው የሚሰሩ። ስለዚህ ያ ብዙ ጊዜ እንደ መጀመሪያ አይመከርም። ምክንያቱም መጀመሪያ ላይ አንድ ምግብ አይቶ ከዛ እሱን ወደውታል አልወደዱትም የሚለውን ደግሞ ለማየት ከሶስት እስከ አምስት ቀን ጊዜ መስጠት ያስፈልጋል። ነገር ግን እንደ ምጥን አይነት ከብዙ እህሎች የተወጣጣ ምግብ ማስጀመር አንደኛ የትኛው ምግብ ነው ያልተስማማቸው የሚለውን ለማወቅ አይመችም። ከዛ በተጨማሪ ደግሞ አለርጂ ቢመጣባቸው አለርጂ የሚያስነሳውን የምግብ አይነት መለየት ስለማይቻል ዋናው መርሆ አንድ ምግብ ማስጀመር ነው። ከዛ ያንን ምግብ ከለመዱ ሶስት እስከ አምስት ቀን ደግሞ ጠብቆ ሌላ የምግብ አይነት መጀመር ያስፈልጋል። የስድስት ወር ልጅ ገና ምላሱ ምንም ያለመደ ልጅ ነው። ስለዚህ የተለያዩ አይነት ቴክስቸሮችን ማስለመድ ነው አላማችን። ስለዚህ አንድ ምግብ ሰታችሁ በመጀመሪያ እሺ ላይሉ ይችላሉ። ስለዚህ ከ8 እስከ 15 ጊዜ ራሱን ምግብ ሌላ ምግብ ሳይቀይሩ ደጋግሞ ማስለመድ ያስፈልጋል። ከስድስት ወር እስከ 12 ወር ያለችው በጣም ውሰን ጊዜ መሆኗን ማወቅ አለባችሁ። በዚህ እድሜ የሚለምዱት የምግብ አይነት ነው ካደጉ በኋላ ሳይቸገሩ መብላት የሚችሉት ማለት ነው። አንዳንድ ወላጆች ይህንን ምግብ የኔ ልጅ አይበላም ወይም ይህንን አለምዳለኝ የሚሉት አንደኛ እንዳልኳችሁ በጣም ደጋግሞ አንድ ምግብን ለማስለመድ ካለመሞከር ጋር የተያያዘ ሲሆን፣ ሁለተኛ ደግሞ ከ6 እስከ 12 ወር እያሉ ያለመዱት አይነት ጣዕም ሲሆን ልጆች ካደጉ በኋላ ያስቸግራሉ። ስለዚህ ይህንን እድሜ በጣም በተገቢ ሁኔታ ተጠቅሞ የተለያዩ የምግብ አይነቶችን ለህፃናት ማለማመድ ያስፈልጋል ማለት ነው። ከዛ በተጨማሪ ምን ያህል መጠን ነው መስጠት ያለብን? ወይም መቼ ነው መስጠት ያለብን? ከስድስት እስከ ስምንት ወር ባለው ጊዜ ውስጥ አንድ የሻይ ማንኪያ ያህል ተጨማሪ ምግብ ከሁለት እስከ ሶስት ጊዜ በቀን ይመከራል። ከዛ በተጨማሪ ጡት ከጠቡ በኋላ ቢሆን ይመረጣል። ከስምንት ወር እስከ አንድ ዓመት ባለው ከሶስት እስከ አራት ጊዜ በቀን ውስጥ፣ በዚህ ጊዜ ግን የወተት መጠናቸውን እየቀነሱ ምግቡን አስቀድሞ መጀመር ይቻላል። ሌላው መሰረታዊ ነገር ምንድ ነው ማንኪያ መጠቀም ያስፈልጋል። ቦትል ፊዲንግ የምንለውን ወይንም ደግሞ ጡጦን መጠቀም አያስፈልግም። አንደኛ በማንኪያ የመብላት እስኪላቸውን እየገደብን ነው፣ ጡጦ የምንሰጋው ነው። ከዛ በተጨማሪ ደግሞ ጡጦ መስጠት ተመጣጣኝ የሆነ የካሎሪ መጠን እንዳያገኙ ሊያደርግ ስለሚችል የኪሎ መቀነስ ወይንም ደግሞ ያለ አግባብ ደግሞ መጨመርን ሊያመጣ ስለሚችል በማንኪያ መስጠት ተገቢ መንገድ መሆኑን ወላጆች በደንብ ማወቅ አለባቸው። በጣም ብዙ ጊዜ ተያይዘው የሚነሳ ጥያቄ ተጨማሪ ጨው ወይንም ስኳር እንጨምሮ ነው? መልሱ መጨመር አያስፈልግም። ምግቦቹ በራሳቸው የጨው መጠን የስኳር መጠን ስላላቸው እስከ አንድ ዓመት ላሉ ልጆች ተጨማሪ ጨውና ስኳር ባይጨመር ይመከራል። ስኳርን በተለይ ደግሞ እስከ ሁለት ዓመት ባይጨመር ይመከራል። ተጨማሪ ምግብ ላይ ስኳር የለመዱ ልጆች ለስኳር በሽታ፣ ኦቤሲቲ ለምንለው በሽታ ተጋላጭነታቸው ከሌሎች ሕፃናት የጨመረ መሆኑን ጥናቶች በደንብ ያሳያሉ። ከዛ በተጨማሪ የምግቡን መጠን እየቀጠልን እያደጉልን ሲሄዱ ከ6 እስከ 8 ወር እንዳልኳችሁ የላሙ ምግቦችን የምንጠቀም ሲሆን፣ ከዛ ደግሞ አደግ ሲሉ ሙዝ፣ አቮካዶ የመሳሰሉትን ማሽድ በማድረግ ወይንም ደግሞ በማንኪያ እጨት በማድረግ መስጠት ይቻላል። ከዛ እያደጉ ወደ 11 ወደ 12 ወር እየተጠቁ ሲሄዱ ደግሞ የድርቀቱን መጠን መጨመር ይቻላል ማለት ነው። እዚህ ላይ አንድ መሰረታዊ ማወቅ ያለባችሁ ነገር ከአንድ ዓመት በታች ለሆኑ ልጆች ጁሶችን መስጠት በፍጹም አይመከርም። ይሄ የራሱ የሆነ ተጓዳኝ ችግሮች ያመጣል። አንደኛው የሚያገኙትን ኤነርጂ መጠን በደንብ ማየት ስለማይቻል ኪሏቸው ማነስ ወይም ደግሞ መብዛት ወይም አንደር ኒውትሪሽን እና ኦቨር ኒውትሪሽን ለምንለው ሊያጋልጣቸው ይችላል። ከዛ በተጨማሪ ጁሶች ተቅማጥን ሊያባብሱ ይችላሉ። የሆድ ህመም ሊያመጡ ይችላሉ። ከዛ በተጨማሪ ደግሞ የጥርስ መበስበስን ሊያመጡ ይችላሉ። ከጁስ በተጨማሪ የታሸጉ ስኳር ያለባቸው እንደ ኮካ፣ ሚሪንዳ ይሄ ከሱፐር ማርኬት ከሱቅ የሚገዙ መጠጦችንም በፍጹም ከአንድ ዓመት በታች ላሉ ልጆች መስጠት አይመከርም። የሚቀጥለው ዋና ነጥብ ደግሞ ልጆች እራሳቸውን ችለው መመገብ የሚጀምሩትስ መቼ ነው የሚለው ይሆናል። እዚህ ላይ መንሳት የሚያስፈልገው ልጆች ወደ ስምንት ወር እየተጠጉ ሲሄዱ ከስምንት እስከ አስር ወር ባለው ፊንገር ፊዲንግ የሚሉትን ነገር ማስለመድ ያስፈልጋል። ይህም ቀለል ያሉ ሙዝ ተቆርጦ ሊሆን ይችላል፣ አቮካዶ ተቆርጦ ሊሆን ይችላል፣ የበሰለ ድንች ቆረጥ ቆረጥ አድርጋችሁ ሊሆን ይችላል እነዛን ነገሮች በእጃቸው አንስተው መመገብ እንዲችሉ ማበረታታት። ምክንያቱም በዚህ እድሜ በእጆቻቸው ነገሮችን ማንሳት ስለሚችሉ ማለት ነው። ነገር ግን በጣም ጠጣሪ የሆኑ ነገሮችን ለእነዚህ ህፃናትም ሆነ ከአራት ዓመት በታች ላሉ ህፃናት ትንታን ሊፈጥሩ ስለሚችሉ እነሱን መጠንቀቅ ያስፈልጋል። እያደጉ ሲሄዱ ከዘጠኝ እስከ 12 ወር ባለው እድሜ ደግሞ አንዳንዴ ማንኪያ ይዘው የሚችሉበት እድሜ ስለሚሆን ከ9 እስከ 12 ወር ይህንን ማበረታታት ያስፈልጋል። ነገር ግን በዚህ እድሜ ወላጆች ማወቅ ያለባቸው ራሳቸውን ሙሉ ለሙሉ መመገብ ስለማይችሉ እነሱ ከሚያደርጉት ጥረት በተጨማሪ አስፈላጊው የምግብ መጠን እንዲደርሳቸው ተጨማሪ ወላጆች መስጠት ይኖርባቸዋል ማለት ነው። ከዛ በተጨማሪ ብዙ ጊዜ የምንጠየቀው ጥያቄ ቫይታሚኖች፣ አይረን ለልጆች መቼ ነው መስጠት ያለብን የሚል ሁለቱን መሰረታዊ ነገሮች ልንገራቸው። የመጀመሪያው አይረን ነው። አይረን መቼ ነው መሰጠት ያለበት? ዘጠኝ ወር ሳይደርስ የተወለዱ ፕሪተርም ወይም ደግሞ ፕሪማቹር ለምንላቸው ልጆች ከሁለት ሳምንት ጀምሮ አይረን ይሰጣቸዋል። ከዛ በተጨማሪ ግን ተጨማሪ ምግብ ስናስጀምር የአይረን መጠናቸው ጥሩ የሆኑ ምግቦችን ማስጀምር ያስፈልጋል። ምክንያቱም አይረን ዴፊሸንሲ ወይም የአይረን እጥረት የምንለው ማይክሮኒትረንት ዴፊሸንሲ ከምንላቸው አንዱና ዋነኛው ስለሆነ እሱም በተገቢ ሁኔታ መከላከል ያስፈልጋል። የአይረን መጠን ያላቸው ምግቦች ምንድን ናቸው ካላችሁ፣ አንደኛው ስጋ ነው። የስጋ ዘሮች የአይረን መጠናቸው ጥሩ ነው። ከዛ በተጨማሪ ጥራጥሬዎች እንደ ባቄላ፣ አተር ያሉ ጥራጥሬዎች የአይረን መጠናቸው ጥሩ ነው። የሩዝ ዝርያዎችም ጥሩ የአይረን መጠን ያላቸው መሆኑን ማወቅ ያስፈልጋል። ከዛ በተጨማሪ እንደ ቆስጣ ያሉ አትክልቶችም የአይረን መጠናቸው ጥሩ ስለሆነ ተጨማሪ ምግብ ላይ በሚገባው መጠን መጨመር መዘንጋት አያስፈልግም። ተጨማሪ ምግብ የአይረን መጠኑ ጥሩ ካልሆነ የአሜሪካን አካዳሚ ፔዲያትሪክስ አይረን ተጨማሪ ለልጆች መስጠት ሊያስፈልግ እንደሚችል ይገልጻል። ከዛ በተጨማሪ ወሳኙ ቫይታሚን ዲ ነው። ቫይታሚን ዲ በሁለት ዋና ዋና ምክንያቶች ሊሰጥ ይችላል። አንደኛው የጡት ወተት በጣም ብዙ ጥቅሞች እንዳሉት ሁሉ የቫይታሚን ዲ መጠኑ ትንሽ ስለሆነ ኤክስክሉሲቭ ብረስት ፊዲንግ ወይንም ደግሞ ጡት ብቻ ለሚጠቀሙ ህጻናት ተጨማሪ ቫይታሚን ዲ መስጠት ያስፈልጋል። ፎርሙላ የሚጠቀሙ ህጻናት ከሆኑ ፎርሙላ ውስጥ ያለው የቫይታሚን ዲ መጠን በቂ ስለሆነ የሚያስፈልጋቸውን የፎርሙላ መጠን እያገኙ ከሆነ ቫይታሚን ዲ መስጠት አስፈላጊ አይሆንም። ነገር ግን ከጡት ማጥባት ውጭ የሚጠቀሟቸው የምግብ አይነቶች ደግሞ ቫይታሚን ዲ የሌላቸው ወይም ቫይታሚን ዲ መጠናቸው በውል የማይታወቅም ከሆነ ቫይታሚን ዲ ለልጆች መስጠት ያስፈልጋል። ስለዚህ በዚህ ቪዲዮ ተጨማሪ ምግብን የሚዳስሱ መሰረታዊ ነጥቦችን ለማንሳት ሞክረናል። ተጨማሪ ጥያቄዎች ካሏችሁ ደግሞ በኮሜንት ሴክሽን ላይ ያሳውቁን። ዶክተር ናትናይል ነበርኩ። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ አትዘንጉ። አመሰግናለሁ። ሰላም።